እሺ በድጋሚ አመሰግናለሁ። ዜናውን ትላንት ነው የሰማሁት፣ የወጣውን ዜና ግን ዛሬ ነው ያነበብኩት፣ ለማንበብ እድል ያገኘሁት ማለት ነው። በመጀመሪያ ምንም በማያሻማ ቋንቋ ይሄ ዜና እኛን አይመለከትም። እኛ ከዚህ ከአገዛዙ ጋር በየትኛው ምርከን ካለ የአገዛዙ አካል ጋር በቀጥታም በተዘዋዋሪም ግንኙነት አድርገን አናውቅም። ግንኙነት የማድረግም ሀሳቡም እቅዱም የለንም። ስለዚህ ዜናው ፈጽሞ ከኛ ጋር የሚገናኝ አይደለም። ግን ቅድም እንዳልኩት ዜናውን ሳነብ ምን የሚል ነገር አየው፣ አነበዋለሁ አሁንም ይላል እንግዲህ ከላይ በኩል አጀንዳውን ለኮሚሽኑ ያስገባው ቡድን ማን ነው ተብሎ ሲጠየቁ ማንነታቸውን አልናገርም ነው ያሉት ሰብሳቢው። ከዛ በኋላ በቀጣይነት ያለው አሁን የታጠቁ ኃይሎች አሁንም ይላል የታጠቁ ኃይሎች አጀንዳዎቻቸውን በወኪሎቻቸው አማካኝነት ማቅረብ እንደሚችሉ እና ይልና ይቀጥላል እንግዲህ ምንድን ነው አጀንዳቸውን ነከል የሚባሉ የታጣቂ ቡድኖች በወኪሎቻቸው በኩል አስገብተዋል ወይም ሊያስገቡ ይችላሉ የሚሉት ነገር ካለ ይቺ እንግዲህ ምንድነች ማዘንትን ማደናበሪያ ቀዳዳ ትሆናለች እና በዚህ አጋጣሚ በጣም ግልጽ ላደርገው የምፈልገው ነገር እኛ ለኮሚሽኑ አጀንዳ እንዲያስገባ ውክልና የሰጠነው አካል ግለሰብ በቀጥታም በተዘዋዋሪም የለም። ይሰመርበት። ይሄ በኋላ ብቅ ብለው ደግሞ የከሌ የተባለ ታጣቂ ቡድን ወኪል ጥያቄዎቹን አጀንዳዎቹን አስገብተዋል ብለው ቢመቱ እኛ እንደማይመለክትም ከወዲሁ አውቀውት በድርጅቱ መሪ አንደበት የተገለጸ መሆኑን እና በዚህ በኩል ምንም አይነት ነገር ከዚህ በኋላ ህዝብ ማደናገር እንደሌለባቸው ሊያውቁት ይገባል ለማለት ነው እጅግ አድርጌ አመሰግናለሁ ስለሰጠኝ ማብራሪያ አርበኛ እስክንድር ከዚሁ ጋር ተያይዞ በተለይ ሰሞኑን የወጡ ተከታታይ የድምፅ ቅጂዎች እየወጡ ነው የሚገኙት ና በተለይ የአማራ ፋኖ ህዝባዊ ድርጅት አመራሮች ላይ ትኩረት ያደረገ የድምፅ ቅጂዎች በተለያዩ የማህበራዊ ገጾች ሚዲያ ገጾች እየተሰራጩ ነው የሚገኙት ና ከሰሞኑ ጉዳይ ጋር ተያይዞ በተለይ አራት የህዝባዊ ድርጅቱ አመራሮች ያሉበት ድምጽ ቅጂ በማህበራዊ ሚዲያ ሲሰራጭ ተመልክተናል እና ይህ የድምጽ ቅጂ ከሰሞኑ ጉዳይ ጋር ተያያዥነት አላቸው? በተለይ ምክክር ኮሚሽኑ ካወጣው መግለጫ ጋር ወይስ በተፈብርኮ የወጣ ነው? ምንድን ነው ከዚህ ድምፅ ቅጂ ጀርባ ያለው እውነት? ማለትም እውነቱ ያለው እናንተ ጋር ነው። በምን አግባብ በምን አይነት ሁኔታ ውስጥ ውይይት እንዳደረጋችሁ የምታውቁት እናንተ ናችሁ። እና ከሰሞኑ የወጣው የድምፅ ቅጂ ከብሔራዊ ምክክር ኮሚሽኑ መግለጫ ጋር ተያያዥነት አለው ወይስ ምንድን ነው ጉዳዩ? አረ በፍጹም በፍጹም፣ ይሄም ግልጽ ይሁን፣ በፍጹም አይደለም። ያው ቆርጦ ቀጥል ነው። ቆርጦ ቀጥል ተግባር ላይ የተሰማራ መንግስታዊ አካል አለ። በዚህ በደህንነት መስሪያ ቤቱ ስር ነው ያለው። ይሄ ድሀ ህዝብ አፈር እየገፋ እያረሰ ከሚከፍለው ግብር ላይ ትምህርት ቤት ይሰራልኛል፣ ክሊኒክ ይሰራልኛል፣ መንገድ ይሰራልኛል፣ ፋብሪካ ይከፍትልኛል ብሎ ሲጠብቅ ገንዘቡን በግብር መልክ ተቀብለው ለእንደዚህ አይነት በጣም አሳፋሪ የሆነ የወረደ ተራውን ብድና ነው እንግዲህ ይሄ መንግስት እየዋለው የሚገኘው ማለት ነው። እና ምንድን ነው የሆነው፣ የሰላም ጥሪ በሚመለከት የስራ አስፈጻሚ ኮሚቴ ኮሚቴአችን ያደረገው ውይይት ነበረ። የሰላም ጥሪ የሰላም ጥሪውን አያያዘን ያነሳ ነው። የዓለም አቀፉ ማህበረሰብ ጋር ከነበረን ግንኙነት አኳያ ከእነሱ ጋር ለመገናኘት ቀጠሮ ይዘን ነበር። እንግዲህ ከእነሱ ጋር ስንገናኝ በእኛ በኩል የምናቀርበው አጀንዳ አለ፣ በእነሱ በኩል የሚያቀርቡት አጀንዳ አለ። በእኛ በኩል የምናቀርባቸውን ሶስት አጀንዳዎች መርጠናል። ከዚህ በፊት ሄደንበታል፣ አልደግማቸውም። በእነሱ በኩል ደግሞ ምን አይነት አጀንዳ ሊመጣ ይችላል፣ ስንገናኝ ምን ምን ሊያነሱ ይችላሉ ብለን ሊያነሱ በሚችሏቸው ጉዳዮች ዙሪያ ዝግጅት አድርገናል። ኮሚቴ አቋቁመን ዝግጅት አድርገን ኮሚቴው ጉዳዩን አጥንቶ ለስራ አስፈጻሚ ኮሚቴው ጋር አቅርቦ ዝርዝር ውይይት ተደርጎበት እንደ ድርጅት አቋም እንዲያዝ ነው ያደረግነው። ይህን ያህል ይህን ያህል ጥንቃቄ ያለው ይህን ያህል ተቋማዊ የሆነ ይህን ያህል ምሁራዊ የሆነ አካሄድ ያለን ዝም ብለን በግብቱ አይነት ምንሰራው ስራ የለም። በጣም ትልቅ ጉዳይ ስለያዝን ትልቅ ዓላማ ስለያዝን ማለት ነው። ስለዚህ የዓለም አቀፉ ማህበረሰብ ጋር ስንገናኝ በእነሱ በኩል ሊመጣ ሊመጣ ሊነሱ የሚችሉ ጥያቄዎች ምንድን ናቸው ብለን የተለያዩ ርእሶችን መርጠን ጥናት አስደረገንበት ተወያይተንበታል። ከእነዚያ መካከል እነሱ አሁን ያለውን ጦርነት ከመንግስት ጋር በሰላም ፍቱት ብለው የሰላም ጥሪ ቢያደርጉ ምን ምላሽ እንሰጣለን የሚል ነው። ይሄን አስነስተን ይሄን አስመልክተን ነው የተወያየ ነው። እና በነገራችን ላይ አራት የስራ አስፈጻሚ ኮሚቴ አይደለም ያለ ነው። በጣም በርካቶች ነን። አራታችን ብቻ ልንሆን አንችልም። አስተያየት የምንሰጠው ሁሉም የስራ አስፈጻሚ ኮሚቴ አባላት አስተያየት ሰጥተዋል። ከዛ ውስጥ የተወሰኑትን መርጠው ነው ያቀረቡት። ለዛውም ደግሞ የዓለም አቀፉ ማህበረሰብ የሚለውን የሰላም ጥሪ ከሚለው በፊት ያለውን ሁልጊዜ ሰላም የዓለም አቀፉ ማህበረሰብ የሚያቀርበውን የሰላም ጥሪ እያልን ነው የተወያየ ነው። ያቺ የዓለም አቀፉ ማህበረሰብ የምትለዋን ነገር እየቆረጡ የሰላም ጥሪ ብቻ የምትለዋን ነገር ነው ያቀረቡት ማለት ነው። ቆርጦ ቀጥል ያልኩት በዚህ ደረጃ ነው። በዚህ ደረጃ ደግሞ አሁን መንግስትን በሚያክል ነገር መንግስትን በሚያክል እንግዲህ በባህላችን ታሪካችን፣ ለመንግስት ትልቅ ክብር ነው የምንሰጠው። እንደዚህ በጣም የወረደ ተራውን ብድና ውስጥ ይዘፈቃል ብለን አናስብም ነበር። ይኸውና ግን በተግባር እያየን ነው። እዚህ ድረስ ዘፍቋል እስከዚህ ድረስ ዘግጧል ማለት ነው። እና ከልብ የሚያሳዝን ነገር ነው። ዞሮ ዞሮ ሕዝባችን ጠንቅቆ ያውቃል። እንደዚህ አሁን በየጊዜው የሚለቀቁት የስልክ ቅጂዎች የሀሰት መሆናቸውን ከተለያየ ቦታ እየተቆራረጡ ህዝብን ለማደናገር ሰራዊቱን ለማደናገር የሚወጡ መሆናቸውን በቂ ግንዛቤ አለን ብለን እናስባለን። ሆኖም ግን አንዳንድ ጊዜ ለሁሉም አይደለም፣ አንዳንድ ጊዜ ለአንዳንዶቹ ምላሽ መስጠት አስፈላጊ ነው እና በዛ አግባብ ነው ዛሬ ይህንን ጉዳይ አንስተን እየተነጋገርንበት ያለ ነው። በተለይ ደግሞ አሁን አንተ በጥያቄው ላይ ትክክል እንዳስቀመጥከው፣ አሁን የሰላም ኮሚሽን ነው መሰለኝ የሚሉት እሱ ከሚለው ነገር ጋር ለማስኬድ የወጠኑት ነገር ነው ተብሎ ሊጠረጠር ይችላል፣ ነውም ደግሞ። እና ከወዲሁ ግን ህዝባችን እንዲያቅልን የምንፈልገው መናገር ባያስፈልገንም መናገር ስላለብን ዝምታው በራሱ እንደ መቀበል ስለሚቆጠር ህዝባችን እንዲያቅልን፣ ሰራዊታችን እንዲያቅልን፣ ዓለም አቀፉ ማህበረሰብ እንዲያቅልን ካገዛዙ ጋር ምንም በዚህ በሰላም ጥሪ በሚመለከት እስከ እሱ ጋር በሚመለከት ምንም ውይይት አድርገን አናቅም። በቀጥታም በተዘዋዋሪም ተገናኝተን አናቅም። በውስጣችን በስራ አስፈጻሚ ኮሚቴ ደረጃም በዚህ ጉዳይ ላይ ተነጋግረን አናቅም። ቅድም እንዳልኩት ዓለም አቀፉ ማህበረሰብ ግን ይህንን እንደዚህ ብሎ የሰላም ጥሪ ቢያቀርብልን ምን እንበለው በሚለው ላይ ጥናት ሰርተን ተወያይተንበት እንደ ድርጅት የወሰድነው ነው አቋም አለ ሁለታችን ስንገና ይሄ ጥያቄ የሚቀርብልን ከሆነ በጣም በጣም ብቃት ያለው ብቃት ያለው የሚያኮራ እኛም ብቻ ሳይሆን ህዝቡን፣ የምንታገልለትን ህዝብ፣ አቅፎ የያዘንን ህዝብ፣ የወለደንን ህዝብ የሚያኮራ አቋም ይዘናል ማለት ነው እና በዚህ ልክ ሁኔታዎች እንዳሉ ነው መግለጽ የምፈልገው። እጅግ አድርጌ ያመሰግናለሁ አርበኛ እስክንድር። እንዳው በዚሁ ጋር ተያይዞ ይሄ ድምፅ ቅጂውስ የቆየነው የቆየ ነው ወይስ የቅርብ ጊዜ ነው? እሱንም በዚሁ አጥርተን ነው ብንሄድ። ያው ወደዛ ከአለም አቀፉ ማህበረሰብ ጋር ልንገናኝ ሰሞን ያደረግነው ውይይት ነው። ዝም ብለን በአየር ላይ አይደለም እኮ። ይህንን ኮሚቴ አቋቁመን ይሄ ጉዳይ እንዲጠናና እንድንወያይበት ያደረግ ነው። ከዓለም አቀፉ ማህበረሰብ ጋር ተገናኝተናል። እንደሚታወቀው ማለት ነው ያው በሰፊው ተገናኝተን ተወያይተናል። ከእነሱ ጋር ስንገናኝ ቅድም እንዳልኩት እኛ ባነሳናቸው ነጥቦች ላይ ዝግጅት አድርገናል። እነሱ ሊያነሷቸው በሚችሉት ጉዳዮች ላይ ዝግጅት አድርገናል። እንደ አጋጣሚ ስንገናኝ እኛ ባነሳናቸው ጉዳዮች ላይ ብቻ ነው ውይይት ያደረግነው። ዓለም አቀፉ ማህበረሰብ ይህንን አሁን የተዘጋጀለትን ጉዳይ ማለትም ያለውን ጦርነት በሰላም ፍቱ በሚለው ላይ ውይይት አላደረግንም። ስለዚህ አልተነሳም። ስለዚህ አልሄድንበትም። ስለዚህ እንግዲህ ወደፊት የሚመጡ ከሆነ ግን ድርጅት የወሰድነው አቋም አለን፣ እሱን እናሳያቸዋለን። ከአገዛዙ ጋር ግን ፊት ለፊት አንገናኝም። ይሄ ደግሞ ግልጽ ሊሆን ይገባል። እሱ አጀንዳ ከአገዛዙ ጋር ፊት ለፊት አንድ አንገናኝ። ይህን እንደ ድርጅት አቋም ወስደናል። ከዓለም አቀፉ ማህበረሰብ ጋር ግን ተገናኝተን እንወያያለን። በራችን ክፍት ነው ሁልጊዜ ለማለት ነው። መልካም። ስለዚህ ይሄ ከሰባት ወር ከስድስት ወር በፊት የነበረ ድምፅ ነው። ዛሬ ላይ ለሚፈልጉት አጀንዳ ሲሉ እየዋሉት የሚገኙት ማለት ነው ማህበረሰብ ጋር እንግዲህ ስድስት ወር ሆኖ አሁን ባለፈው ጊዜ ዓለም አቀፉ ማህበረሰብ ጋር ስንገናኝ ዳውንት ማን ነው እዚ ወሎ ውስጥ ተገናኝተን አልነበርም? እዛ የተገናኘን ጊዜ ማለት ነው። ወደዛ ለመዘጋጀት ወደዛ ለመገናኘት ዝግጅት ስናደርግ ማለት ነው። ያው እኔ አይደለሁም እዛ ስብሰባ ላይ የተገኘሁት፣ ኮሚቴ አቋቁመን ኮሚቴው ነው የተገኘውና ውይይት ያደረገው ማለት ነው። ይህንን እናንተም ዘግባችሁታል ሚዲያውን በስፋት ዘግቦታል። በሱ ዙሪያም ብዙ ውዥንብር ለማንሳት ብዙ ሙከራ ተደርጎ ነበር። እሱንም ወተና ጥርተናል። እና ሕዝባችንም የሰጠን ምላሽ በጣም የሚያበረታታ ነበር። በጣም ደስተኛ ነበረ። ሰራዊታችንም፣ አባባሎቻችንም፣ ሕዝቡም ጥሩ ምላሽ ነው የሰጠን። ለዛ ስንዘጋጅ ያደረግነው ውይይት ነው ማለት ነው። ወራት ወደኋላ ወራት ሄደም ማለት ነው። ስለዚህ አዲስ ነገር አይደለም ማለት ነው። ትክክል ለማለት ነው። ስድስት ወር ሰባት ወር ይሁን እንግዲህ ወደኋላ አንተ ያልከው ምናልባት ስድስት ወር ሊሆን ይችላል አንተ ቆጥሮ ሊሆን ይችላል። ዞሮ ዞሮ በዛን ጊዜ ነው ወደኋላ ወራት፣ ይሄ ነው አዲስ ነገር አይደለም ማለት ነው። እጅግ አድርጌ አመሰግናለሁ። ያው ለአድማጭ ተመልካቾቻችንም ያለውን ትክክለኛ ወይም ደግሞ መሬት ላይ ያለውን የእናንተንም ወቅታዊ ቁመና ግልጽ እያደረግን መሄድ አስፈላጊ በመሆኑ ነው ጥያቄዎችን ያነሳሁት። ወደ መጨረሻው ጥያቄ እናልፋለን። አርበኛ እስክንድር በተለይ ከዚሁ ጋር ተያያዥነት የነበረው ነገር ግን ከባዕዲን አመራር ጋር የስልክ ንግግር ሲያደርግ የነበረ የድርጅቱ አመራር መኖሩን ከዚህ ቀደም ሰምተናል። ነገር ግን ይህ ግለሰብ ከድርጅቱ ቅና ውጭ ንግግር ሲያደርግ እንደነበረ እና በግለሰቡም ላይ ደግሞ ድርጅቱ በቁጥጥር ስር አውሎ ምርመራ እያደረገ እንደነበረ ተገልጿል እና በዚህ ጉዳይ ላይ ያለው ነገር ምንድን ነው? የምርመራው ሂደትስ ከምን ደረሰ? ምርመራ ላይ ስለሆነ አስተያየት መሰጠት አልችልም። ይሄ ዓለም አቀፍ አሰራር ነው እንደምታውቁት ማለት ነው። ስለዚህ እንዳልከው ሂደቱ አንተ እንዳልከው እየተቀመጠ ነው። እኛ የሚወክል አይደለም ፈጽሞ። ውክልና የሰጠነው ሰው የለም፣ ግለሰብ የለም፣ አመራር የለም። ከአገዛዙ ጋር ተገናኝተው እንዲነጋገር እኛም የሰማ ነው ያው ከአየር ላይ ነው፣ ከማህበራዊ ሚዲያው ነው፣ በዜና መልኩን የሰማ ነው። ለእኛም ግብዳ ነበር የሆነብን እና እንዳልከው ወደ ምርመራ ነው የገባ ነው። ምርመራው በሂደት ላይ ነው ያለው። በጣም ጥንቃቄ የሚያስፈልገው ምርመራ ነው። ሰብአዊ መብቱ ተጠብቆ የሚደረግ ምርመራ ነው። ስለዚህ ያው በሂደት ላይ ነው ያለው እሱ እንደተጠናቀቀ ይፋ ይወጣል ማለት ነው። ይፋ እናደርጋለን ማለት ነው። ህዝቡ እናሳወቃለን ማለት ነው። ስለዚህ በምርመራ ሂደት ላይ ባለ ጉዳይ ላይ ዝርዝር ነገር መግባት አልችልም። አብዛኛውንም ነገር አላቅም እውነት ለመናገር ይሄ በነፃነት የሚደረግ ምንም አይነት ጣልቃ ገብነት ሳይኖር ምንም አይነት ከማንም አካል በድርጅት ውስጥ የሚሆን ከአመራር አባላት ጣልቃ ሳይኖርበት የሚደረግ ምርመራ ነው ፍጹም ባህዊ ነጻነት ባለው መልኩ እና ሰብአዊ መብት በተጠበቅበት መልኩ ይደረጋል። መጨረሻ ላይ ውጤቱን ባለቤቱ ለሆነው ህዝብ እናደርሳለን። የጉዳዩ ባለቤት እኛ አይደለንም፣ ህዝብ አለ እና ለህዝቡ እናደርስለታለን ማለት ነው። እጅግ አድርጌ አመሰግናለሁ አርበኛ እስክንድር ነጋ፣ እዚህ ተገኝተህ ቃለመጠይቅ እየሰጠህን ስለሆነ፣ በተለይ በመጨረሻ የምታስተላልፈው መልዕክት ካለ እድሉን ወደ አንተ ልመልስ፣ በእኔ በኩል ያሉ ጥያቄዎችን ጨርሻለሁ። እሺ፣ በጣም አመሰግናለሁ። ያው እንደሚታወቀው አሁን ለክርስትና እምነት ተከታዮች የቅዱስ ሳምንት የምንለው የህመማት ወቅት ላይ ነው ያለ ነው። በዚህ ሰዓት ላይ እንግዲህ እንደ እምነቱ ከሆነ ከብዙ ነገር የምንቆጠብበት ሰዓት ላይ ነው ያለነው። ከክፉ ነገር በዋናነት ከክፉ ነገር በሀሳብም ደረጃ፣ በቃልም ደረጃ፣ በድርጊትም ደረጃ መቆጠብ የሚገባል ሰዓት ነው። በዚህ ሰዓት ላይ ያው በጣም የተለያዩ ፈተና ገጥመውናል እንደ ድርጅት እንደ ግለሰብም እንደ ድርጅትም የተለያዩ ፈተናዎች ገጥመውን ፋታ አልሰጡንም እና ምን ይባላል፣ በአባባል ደረጃ በህመማት ወቅት ፈተና ይበዛል ይባላል እና ያንን ነው ያየነው። ጥሩ ነው። ለምን በፈተና ውስጥ አልፈን እንደ ግለሰብም እንደ ድርጅትም ወርቅ ሆነን እንወጣለን ብለን ነው የምናስበው። ፈተናውን በመጥፎ አንመለከተውም በፈተና ተፈትኖ የወጣ ነገር ነው። መጨረሻ ላይ ውጤቱ ውጤቱ የሚያምረው በዛ መልክ ወስደነዋል። ነገም እንግዲህ ትልቅ በዓል ነው የስቅለት በዓል ነው። ለእምነቱ ተከታዮች ከወዲሁ ሁላችንም ለነገውም በዓል ለስቅለቱም በዓል ለትንሳኤ መውለት ለምናከብረውም ለትንሳኤውም በዓል የክርስትና እምነት ተከታዮች እንኳን በዓሉ በሰላም አደረሰን። መልካም ፋሲካ ለእናንተም ለቤተሰቦቻችሁም፣ ለወዳጅ ለዘመድም እና በዚህ አጋጣሚ መላ የክርስትና እምነት ተከታዮችን መልካም የፋሲካ በዓል ይሁንላችሁ ለማለት እወዳለሁ። አመሰግናለሁ።